ለምንድን ነው ያላደግ ነው የሚለው? ከውጭ ስንገባ አግኝተውን በሁለት ሳምንት መሰለኝ እንደገና ጠርተውን ቪዲዮ አሳዩን። ቪዲዮ አሳዩንና አዲስ አበባን እንደዚህ አድርጌ መቀየር ፈልጋለው አሉ። ከዛ ሸራተን ሄደን ገመገምን እኛ ከመሪዎቻችን ጋር። እኛ የምናውቀው ፖለቲካ ነው። ፖለቲካ ነው። ስለ ፖለቲካ ነው ጠቅላይ ሚኒስትሩ ከኛ ጋር ፖለቲካ አላወሩም፣ ስለ እድገት አወሩ እና እኛ የምናውቁ ስንት ዓመት ያደግንበት ሰልፍ ተርሚኔሽን ኢምፓየር የኦሮሞ ነጻነት ምናምን ሁሉ ትተው ስለ እድገት አወሩ እና ከዛ ወዲህ ሳይ ይሄ አቋማቸው ኮንሲስተንት ነው፣ ኮንሲስተንት ነው። እንግዲህ ከኛ በምንድን ነው የሚለየው? ከዚህ በፊት ከነበሩት መሪዎች የሚለየው ምንድን ነው? የእይታ ጉዳይ ነው ማይንድሴት፣ እሳቸው ማይንድሴታቸው ዴቨሎፕመንታሊስት ነው። ሀብት በመፍጠር እኔ ባህሌን ዛፉን እንደ ዛፍ እንደኛ ድጋፍ እንጂ እንደ ሀብትም አይቼው አላውቅም። ሶፍ መርም ስምንተኛ ክፍል የጂኦግራፊ አስተማሪ አምጥተው አሳይቶናል። ሀብት ይሆናል አይደለም አንድ የኢትዮጵያ አንዱ ወንደር የሚለው ነው እንጂ ሀብት ሆኖ የኢትዮጵያ የእድገት አካል ይሆናል በሚል አላየንም። እና የተቀየረው ነገር እርሶ መጽሐፍ ቻፕተር ዋንም ላይ አለ የኢትዮጵያ የመቆርቆዝ ትልቁ ትልቁ ፋክተር እይታ ነው ይላል እና ማይንድ ሴት ማይንድ ሴት ከሌለ ፓራዳም ሺፍት አይኖርም።